ሰላም ቦታስ አንዱ አይያለም ይሽታው መጋቢ ስራት አደለ ንጋቱ ጦር ፈንታ ሸዋን ግዛው አልማዝ ፈንታ፣ ዛሬ ተሰማ፣ በትሩ በየነ፣ ታደለ ከልክል ውሸት ነገሰ መኮንን አየ መርጌታ ኢየሱስ ሹሬ ሰንዳይ ላሉ አስገድ አባቶ አማረ ጌቱ አፍያሉ ሰዎች፣ ስማቸውን የጠራዋቸው ሰዎች የሚያግዙኝ ናቸውና በችግሬ የሚቆሙ ተቋሞችን የሚያስቆሙልኝ የሚገስጹልኝ እስከሆኑ ድረስ ከዚህ የበለጠ ደግሞ ፍቅርና እምነት እንዲኖራቸው እንግዲህ በእግዚአብሔር ስም አግዙኝ፣ በጣም ነው።